እድሜውና ጤና የሚፈቅድለት ወንድ ልጅ አይደለም፣ ሴት ልጅ ከቤት ተቀምጦ ማየት አልፈልግም። ብዙ በጋራ የምንሰራ ቤት ስራ አለ። ለዛ ዝግጁ ሆኖላችሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። እንግዲህ አብርሃም አምላክ ይስሐቅ አምላክ ክብሩ ለሱ ይሁን። የድንግል ማርያም ልጅ ለዘላለም የተከበረ ይሁን፣ ስሙ ለዘላለም የተመሰገነ ይሁን። ያው ይቅር እንደማይመጣ አውቃለሁ። መሀል ላይ የሆንኩት በግል ይሆን ያለ ነው። ባይሆን ጥሩ ነበር። ሰው ነኝና እንደ ማንኛውም ሰው ቤተሰብ ጋር መገናኘት፣ እንደዚህ ነጻ የሚባለው ዓለም መኖር ያምረኛል፣ ደስ የሚለኛል። ስለዚህ ዛ እስር ቤት ከሚባለው አንድ ግቢ ወጥቼ እዚህ በመሆኔ እናንተጋ እናንተ ጋር በዚህ አኳም በመገናኘት በጣም ደስተኛ ነኝ። ግን ደስታ ነው። አንዳንዴ እንዲህ ውጭ ሆኖ ውጤት አምጡም አታምጡም ስትሯሯጡ ደስ ይላል አይደል? በሕይወት ቢያንስ የሆነ ነገር እያደረኩ ነው ብለህ ታስባለህ። ያለፈው ዘጠኝ ወር ምናልባት እስሩ ከብዶኝ ከሆነ እንዲከብድ ያደረገኝ ምንም ማድረግ አለመቻሌ ነው። በምኞቴ በፍላጎቴ በነጻነት ረሃቤ ልክ መሄድ አለመቻሉ ነው ሚፈጥር የነበረው። ቢያንስ አሁን አብረን የምንሮጥበት ሜዳ ላይ መቆም ችያለሁ። የኔም ደስታ የሁላችንም ደስታ ሙሉ እንዲሆን የሰው ልጅ በሙሉ ተደስቶበት የሚኖር ምድር እንዲሆን ምድር